ከምቀበለው ጡረታ ላይ አምሳ ብር እየተቀነሰ ለመንገድ ስራ እንዲዋጣ ለመንገድ ስራ አዎ ይሁን ይሁን መቶ ብር ደግሞ እየተቀነሰ መቶ ብር እየተቀነሰ የቻለ ቤት ለሚያጸዳበት መንግስት አደረ እስካሁን የከፈለው የሚሰራው የቻለ እኔማ ያለሁበትን ቤት የሚያጸዳው የቻለ ለዘካሪያስ ደግሞ ቆይ ቆይ ቆይ ለዘካሪያስ ደግሞ ቆይ ቆይ፣ ሦስት መቶ ብር ለዘካሪያስ። ለምን ቀረኝ? ታዲያኔ ታዲያኔ ምን ቀረኝ? ምን እየገባው ወይ ወይ፣ ምን እየገባው ታዲያ? ለዘካሪያስ ደግሞ እሺ ካለ አምስት መቶ ብር ምን ቀረኝ ታዲያ? ሄሎ